በጣም ነው የምትወዱት። ፊታችሁ ላይ የምታገኙት ለውጥ በጣም ነው የምትወዱት። ወደ አሰራሩ እንዴት ፊቴ በጣም ጽድት እያለ ነው እንደምታዩ ሰላም ነው ያለው እግዚአብሔር ይሄንን ማስክ በነገራችን ላይ ቤቴ ጨርሳችሁ ከሄዳችሁ እኔ ራሴ ፈታ ያልኩበት እኔ ራሴ በቃ በሳቅ የሞትኩበት ማስክ ነው እና እስከ ዛሬ ግን ተሸውጅ ያለው ነው ያልኩት። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናቸው። በጣም ደህና ነኝ እግዚአብሔር ይመስገን። በነገራችን ላይ ቪዲዮውን ትላንት የሆንኩትን ሳየው ማለት ነው፣ ቪዲዮውን ሳየው ራሱ ሳቂ ነው የሚመጣው። ወይኔ ብቻ በሳቅ ነው የሞትኩት ልጄ እራሱ በሳቅ ሞተዋል እርግጥ ፈርቶኝ ነበር በመጀመሪያ ለማንኛውም አብረን ቪዲዮን አብረን እንስራና አብረን ደግሞ የምንቀበው ይሆናል። ይዛን ያው ፈታ እንላለን ብዬ ተስፋ አደርጋለሁኝ። ከዛ በኋላ እዚ ችግር የተጠቀምኩት እኔ ጃኮ ኮፊ ነው። እናንተ ያላችሁን ቡና መጠቀም ትችላላችሁ። የኢትዮጵያ ቡና ካለ የኢትዮጵያ ቡና፣ ንስካፌ ካለ ንስካፌ ማለት ነው። እዚጋ ይህኛው ቡና ቶሎ አይቀልጥም እና ምን አደረግኩ? ሙቅ ውሃ ትንሽዬ ጠባርጌ የማንኪያ ግማሽ እሱን በሱ ቀለጥኩት። መጀመሪያ ለምን ቡናውን መቅለጥ አለበት? በደንብ መሟሟት አለበት ማለት ነው። እና ቡናው እንደዚህ በደንብ ሚክስ ካደረግኩት በኋላ ከቀለጠልኝ በኋላ ወደ ሌላኛው ግብአት ይሄዳለሁ። በዚህ አጋጣሚ እናንተ የፈለጋችሁትን ግብአት መጠቀም ትችላላችሁ። ምንም ችግር የለም። አሁን እዚህ ጋር የተጠቀምኩት እንቁላል ነው። እንቁላል ተጠቅም ያለው የእንቁላሉን አስኳሉ ወይም ደግሞ ነጭ ፓርቱ ማለት አስኳሉ ሳይሆን ነጭ ፓርቱ ነው መጠቀም ያለባችሁ። ይህኛው ቀዩማ ቢጫው ፓርትማ ጠብሽ በላውትና አትጣሉት። ጠብሳችሁ በጎኑ አድርጋችሁ ትንሽ ሞቅ አድርጋችሁ ማለት ነው። ከዛ ጥብስ አድርጋችሁ አንድ ጉርሻ ይሆናል እና አንድ ጉርሻ ብሉት ማለት ነው። እና ሰርታቸው ከዛ በደንብ አቀላቅሎት እዚህ ጋር በደንብ መቀላቀል አለበት። ምክንያቱም ስትቀቡ እንትን እንዳይላችሁ። በዚህ አጋጣሚ ይሄኛው ማለት ነው። የምሬ ነው። ለሶስት ሰው ራሱ ይሆናል እና እኔ ስለተረፈኝ ነው። ለሶስት ሰው ለሁለት ሰው ራሱ በደንብ ይሆናል። አንድ እንቁላል እና ትንሽዬ ቡና ለሌላ ሰውም ይሆናል እና ደግሞ በተጨማሪ ደግሞ እርድ ከአላችሁ እናንተ እርድ መጨመር ትችላላችሁ። እናንተ የሚመቻችሁን መጨመር ትችላላችሁ ከዚህ ጋር ግብአት እና ትንሽዬ ደግሞ ትንሽዬ ወተት ብትጨምሩበት ጤኒ ጥዬ በጣም አሪፍ ነው። ለምን የቡናው ሽታው እርግጥ ቡናው የእንቁላሉ ሽታ ያጠፋዋል ግን ወተት ቢኖርበት ደግሞ የበለጠ ምንም ሽታ አይኖረውም ብዬ አሰብኩኝ እኔ ግን ወተት አልጨመርኩም እንደዚህ ብቻ ነው የተጠቀምኩት እሱን በመጨረሻ ማሳያች ይሆናል ማለት ነው ለምን የወተቱን ወተት ብጠቀምበት ኖሮ ጥንጥዬ ብዙም ሽታ ሳይሆን ብዙም ሳይሆን ጥንጥዬ ሽታው እንትና አለኝ። እኔ አንዳንዴ ምንድን ነው ብዙ ሰዎች አንዳንድ ወስፋታም ሰዎች ይባላል፣ ወስፋታም ነኝ የምር የሆነ ነገር ከሸተተኝ በቃ እና ጥንጥዬ ሸተተኝ እና ያው ደግሞ ወስፋታም ስል ሌላ ነገር እንዳታስቡ ማለት ነው። እኔ በራሴ ነው ፈታ ያልኩት። እና ከዛ በደንብ እንደዚህ ካቀላቀልኩት በኋላ ወይኔ ጉዴ የምር እኮ ከዚህ በኋላ ያለውን ነገር ሳስበው በቃ በጣም ነበር ፈታ ያደረገኝ በራሴም እና በጣም ነበር የሳኩበት ፈኒ ሆንኩበት። ከዛ በደንብ እንደዚህ እንዳያችሁ ታዋህጀዋለሁ። በደንብ እንደዚህ ካዋህድኩት በኋላ በነገራችን ላይ ይሄ ቪዲዮ ላፈጣጥንላችሁ ብዬ ነው። ይሄንም ቪዲዮ ጨርሳችሁት ይዩት፣ የምሬ ነውና እናንተን ፈታትሉበታላችሁ። በመጨረሻ ያለው ግን ሪከርዱን እንተነ ቪዲዮን አላፈጣጥነውም ብዬ ነው። ለምን እዚጋ ጸጉሪንም ማሳየዋችሁ እንደዚህ ሰራውት እያልኳችሁ ነበር። ሪከርዱን ያው ቪዲዮ ረጅም ስለሆነና የዛኛው ቪዲዮ ደግሞ ሊያመልጣቸ ፈለግኩም እና በጣም ብቻ ራሴ ፈታ ያልኩበት። ከዛ በመጨረሻ እንደዚህ ሶፍት እንትን ብዬ ሶፍት እንደዚህ ልጥፍ ልጥፍ ልጥፍ አደረግኩ። ወይኔ ልጅ፣ መጨረሻ አካባቢ ልጅ እንዴት እንደፈራኝ አትጠይቁኝ። ሮጠ፣ እግዚአብሔር ሮጠ እኮ ሲያኝ ሮጠ። ከዛ በኋላ ደግነቱ ደግነቱ ልጅ ነበረች ቤት ሌላ ልጅ አለች፣ ሌላኛዋ ልጅ የነበረች እሷ ጋር ውጡ ሄደ። እና በእናታችሁ እጻለች ካለባችሁ በተለይ ማለት ነው የሚይዝላችሁ ሰው ከሌላ እንዳትጠቀሙት፣ እንዳትጠቀሙት ወይም ደግሞ ማታ ተጠቀሙ። እኔ ሲያንቀዘቅዘኝ በቀን የተጠቀምኩትና በቃ እንዲደርቅልኝም ብዬ ከዛ ኬታ አባቱ ነው የሚደርቀው። ፀሐዩም ድርግም ብሎ ገባና እኛ ጋ ያው ብርድ ነው እንደነገርኳቸውና በጣም ብርድ ስለሆነ በቃ ሙቀ ፀሐይ ከመጣ ራሱ ወዲያውኑ ነው በቃ ወዲያውኑ በቃ የእንትን ፀሐይ ነው የምናገኘው። ምንድን ነው የስለ ፀሐይ ነው የምናገኘው። ከዛ ከዛ በኋላ እንደዚህ ከተቀባው በኋላ እንደዚህ ሙሉጭ አድርጌ ተቀብቼ በደንብ ቀባውት እንደዚህ እንዳያችሁት ነው እና የምሬ ነው። ሆስፒታል የገባ ሆስፒታል የገባ ሰው ነው ሚመስለው። ሆስፒታል ገብቶ የታሸገ ሰው ነው መስለው። እንደዚህ በመጨረሻ እንደዚህ ሆነ። በመጨረሻው ከተቀባው በኋላ ከዛ ልጄ መጣ። ሳቄ በቃ ሳቄ ለቀኩት። ግን እንዴት በቃ መጨረሻ ያው ሲደርቅ ግን መሳቃ አትችሉም። ሳይደርቅ በፊት ነበር የሳቅኩት እና አንድ ሰዓት ውጭ እንደምንም ተቀመጥኩ። ንፋስን ቢሆን መታውና እንደዚህ ደረቅ አደረገው። ግን ወይኔ እግዚአብሔር፣ ሙልጭ አርጎ እንዴት ጸጉር ራሱ ከፊታችሁ ጸጉር ራሱ ሙልጭ አርጎ ነው የሚያነሳላችሁና በቃ ግርም ነው ያለኝ። እኔ እስካሁን እንዴት አልተጠቀምኩም ነው ያልኩት። እርግጥ ከዚህ በፊት እጠቀመዋለሁ ተጠቀመዋለሁ እያልኩ ያው አይመችም። በዚህ አጋጣሚ ከእንግዲህ ግን በቀን እኔ አልጠቀመውም። በቀን ስላችሁ በተለይ ልጅ የሚይዝልኝ ሰው ከሌለ እኔ አልጠቀመውም። እና ትምህርት ነው የሆነኝ ማለት ነው። እስካሁን ራሱ ማስጓስቀ ምጭ ግርም ነው ያለኝ እና ውስጡ ራሱ በቃ እንትን ጸጉር አለበት። እና እንደምንም ግን እንዲህ እስከሚደርቅ ድረስ መጠበቅ አለባችሁ። ደስ የሚል ስሜት ነው የሚሰማችሁ ከወጣ በኋላ። በስማም እንደዚህ አሁን ወጣ ማለት ነው በቃ የምር

እንዴት ፈርቶኝ እንደነበረ ወይኔ! ስማም አንጭፎ እንዳለ ፊቴ ግን እዩት! ዋ ሲጋር ነሽ። በጣም ነበር የፈራኝ። የምር ታጥቤ ልምጣ። ታሚ ቪዲዮ ናቸው ፈታ ነው ያልኩትና እናንተ ጋር ታጠብከው በቀደም በሰራሁት ሳሙና። ይህንን ሳሙና ሰርታችሁ ተጠቀሙት። የምር በጣም ምርጥ በቃ። የኮንኮምበሩ ሳሙና ነበርና እስካሁን አለ አላለቀምና፣ በዚህ መልኩ ታጥቤ መጣሁ። ፊቴ ፏ አለች ማለት ነው። ዋው ነው በቃ ዋው። በመጨረሻ ቻው ሳልላችሁ፣ እዚህ ጋር እየተጠቀምኩት የተጠቀምኩት ቤቢ ኦይል ተቀባው ማለት ነው። ቤቢ ኦይል ተቀቡ እንግዲህ። ሰብስክራይብ አርጉ። ባይ ባይ። አበረታቱን በቃ ቻው።